ሰርቻለቅም ለመጀመሪያ ጊዜ የተሰራው ስታለቅስ ትኖራለ። እዚህ ጋር ምትታልቅሳለ። ከልጇም ጋር ተባላች። ከልጇም ጋር ማኖ ካስነካቻት መጣላቷን ካወቀች በኋላ ራሷን ማባረረች። አካቤት ማንነው ማን ነው ስሙ ፋኒ። በአደባባይ ወጥቶ እናት እየተበላቀጠች፣ እናት መጥፎ ነገር እያደረገች በጣም በሚያሳዝን ሁኔታ ምን ተደርገዋል? እየተዋረዱ ይገኛሉ። እጅግ ያሳዝናል። እኔ ነግሬሽ ነበር ሳምሪ፣ አሁንም አልሰማም ብለሻል። አለመስማትሽ ዋጋ አስከፍለሻል። እንደዚህ አይነት ዱርዬ አለሌ ናት አሌም ብለሽ የምትመጭበት ነገርና እሷ ጋ ለመደበቅ የሞገርሹ ጆሮሽን ይዛ አባራሻለች። አየሽ፣ የማይጠቅም ነገር በአንቺ ቅናት እንጂ አንቺን ወዳሽ አታውቅም። እንዴት ላሳያችሁ። ከእንደዚህ አይነት ነገር ተቆጠቡ። ሴቶች ይባቃችሁ። እጅግ በሚያሳዝን ሁኔታ ማየት ትችላላችሁ። ይሁን ምን ብላ ጉዳቸውን እንደምታዋርዳት ልጇንም ጨምራ ይሁን እና እቀጥላለሁ። ምንድን ነው እቺን እናተማምነች ነበር አይደለ? እሷ ስር ተሸጉጠሽ አብረሽ ሁለት ሶስት ዳንስ ሰራሽ፣ ከዛ በኋላ ምንድን ነው ያረግሽው? ቤተሰብሽን ጣልሽ፣ ልጆችሽን እነዛ የሚያማምሩ ልጆችሽን ጣልሻቸው፣ ለእሷ ብለሽ ከዚህ ጋር ተጣላሽ። መልሳ ነከሰች። እንደዚህ አይነት እናት እግዚአብሔር ይሰውራችሁ። ዩሴ ከዚህ በኋላ እግሬን ሰቀየ። ልክ ስጨርስ ሼፔን አሰርቼ ቂጤን አስፍቼ ሆዴን አስጠብቤ ቆንጆ ሁኜ እንዲህ ነው የሚሽከረክርብ። አይደለም ገና ነገርኩ እኮ የልጅ ልጄ እኮ ነገር ገና ፊሎት መጣለች። እንጨፍር ባለን፣ አይ እንዳንተ ዛሬ ሙስሊም ጋር ሄደን አህዱ እንበል ከዛ ቀጥለን በኢየሱስ ስም እየተባለን ይህን የሚያክል ፈረንጅ የጣለውን ሱፍ ለብሼ እየተጠመቅኩኝና ኦርቶዶክስን እየተሳደብኩኝ ከምድርም ከሰማይም ተጣልቼ። ኖ አላረቀው፣ ኖ አላረቀ። ለኢትዮጵያውያን ሴቶች ከእንደዚህ አይነት ቀናተኛ እናት እግዚአብሔር ይሰውራችሁ። አሁን ልጆች እየተሰቃዩ ነው። ወንድ ልጅ አባት እንጂ እናት መሆን አይችልም። ተግባባል። አባት መሆን የሚችለው አባት ነው። እናት መሆን አይችልም። እናት መሆን የምችለው እናት ብቻ ነው። አባት መሆን አትችልም። ሁለቱ አብረው በነበሩበት ጊዜ የነበረው የልጆች ማንነት ጥሩ ሆኖ ሳለ ብቸኛዋ እንደ እናቷ መቅበጥ አምሯት ምን ማድረግ ጀመረች? ይኸው ዱርዬነቷን እየቀጠለች ነው። ሶሻል ሚዲያ ላይ መደነስ ከልጆቿ በልጦባታል። ሶሻል ሚዲያ ላይ እምብርት ከፍቶ መደነስ ከልጆቿ በልጦባታል። ሶ ሳድ። በእውነት በእውነት እኔ አንዳንድ ሴቶች ምን ፍላጎት እንዳላችሁ እንኳን አይታወቅም። እግዚአብሔር ባርኮ ልጆች ሰጥቶች አንቺ ደስ የሚልሽ ሶሻል ሚዲያ ላይ ወንዶች ላይክ እንዲያርጉልሽ ምን ማድረግ ባለጌ መሆን መረን መሆን። እነዚህ ልጆች ነገ ያድጋሉ። እነዚህ ልጆች ነገ ያድጋሉ። ተቸግረውም የጀርመን መንግስት ረድቷቸው ምንም ብለው ማደጋቸው አይቀርም። ግን ለምንድን ነው በዚህ ደረጃ ባለጌ መሆን ያስፈለገው? መጀመሪያ ስለ ራስ ልጅ። የአንተ ልጅ የት ናት ያለችው ምንድነው? የሚባለው አለጋ ምንድነው? አይነጋ መስሏት ቤቷ ውስጥ አራች ይባላል። ያንተን ደግሞ አንድ ባሪያ ይሰለቀጥልህና ሪኮርድ አርኩ ሪኮርድ አርኩ የኔ ልጅ ጀግና ናት። አንተ ቁጭ ብለህ እዚህ አምስት ሳንቲም ሳይኖርህ እየለመንክ ዩቱብ ላይ እየለመንክ ሶሻል ሚዲያ ላይ የሚሰጥ ሲጠፋ ደግሞ ሙስሊሞችና ሀይማኖትን ክርስቲያኖች ጋራ ኦርቶዶክስ ክርስቲያኖች ጋር እየሄድክ አምላክን እያዋረድክ የምታገኘውን ገንዘብ ይህን ልጅ ግን ቁጭ ብላ ቁጭ ብላ አንተ ቁጭ ብለህ፣ ምን የመሰሉ ፍሬዎች፣ ምን የመሰሉ ስራ፣ ምን የመሰለ ትምህርት አድርጋ ሳይስማማት ሲቀር ደግሞ ፈንቀላን ይጣለችው። አለቀ ጨርሰና አሁን ደግሞ ከጓደኞቿ ጋራ ትዝናናባሃለች እየተማረች እየሰራች የልጆች እናት ሆና እየተዝናናችበት ነው። ነምበር ዋን የመጥረቢያ ልጅ መዘለፊያ ሲባል መስማት መቻል አለባችሁ። የጂጂ ልጅ ሆና ጥሩ ዜጋ ይወጣታል ብሎ ማሰብ እማየውን ነገር አንድ ቀን ሰላምን ሰብካማታት ሴት ናት። ዱ ፍለጡ ቁረጡ ስትል የነበረች አሁን በምታዩት ደረጃ ደግሞ ልጆቿን አደባባይ ህጻናቶቹ እንኳን ልብስ ምን ነው ዩቱብ ይሸቅሏል ነበር ዩትዩብ ይሸቅለዋል ነበር እንዴ? የዩትዩብ ገንዘብ እኮ አላቸው። እነዚህ ልጆች ጥሩ ወዝ ነው ያላቸው። ልጆቹ የተበደሉ አይደሉም። ጥሩ ወዝ ያላቸው ቆንጅዬ ልጆች ናቸው። ግን እንዴት ብላ ስም እንደምታጠፋ ስሟት ይችን አጋሳ አለማኖር አትች መንግስት ግን አትች መንግስት ጋር ከዛ አሁን እንደ ድሮ እዛም እዛም እየተሄደ እንቅልፍ ልጆቹ እና ልጆች ብሎ መንቃት። ምንድን ነው ችግሩ? ለልጅ ልወልዳ ያለ እንዴ? ወልዳለች እኮ የወለደ እናት እንዴት ነው ልጆቹ? እህም አሉ ነቃች። ምንም ማለች። ምንድን ነው ችግሩ? አያችሁ፣ እንደዚህ አይነት ባለጌ ባለጌ ሴት ያሳዝነኛል። እኔ ለሴቶች ነው፣ እግዚአብሔር ምስክሬ፣ ለሴቶች ነው የምናገረው። ሴቶች እንደዚህ ለወንድ እንዳያችሁ ብላችሁ የምትበላቀጡ ከሆነ ልጆች፣ ኑሯችሁ ምናምን መጨረሻችሁ ባዶ ነው የሚሆነው። ጂጂ አስመስላ ጣልታ ከልጇን ጋር ተጣላቸዋል። ከልጇም ጋር ተባላች። ከልጇም ጋር ማኖ ካስነካቻት መጣላቷን ካወቀች በኋላ እራሷን ማባረረቻት ከቤት። ስለዚህ እንደዚህ አይነት እናቶች ምንድን ነው ፍላጎታቸው? ምንድን ነው ፍላጎታቸው? ሁለተኛ ዘላለም አለምህን ስናቅህ እዚህ ላይ 15 ዓመት 15 ዓመት ስናቅህ አስራ አምስት ዓመት ስናቀፍ የምትቀመጥበትን ሶፋ ያልቀየርክ ወንድ ሀገር ይሁን እንዳልጫ የሰፋ የሄደ ኑሮውን ያልቀየርክ ወንድን ከሚያሰድቡ ኢትዮጵያ ውስጥ አንዱ። ቁጭ ብለህ ሰው ሰድቤ ጨረስክ፣ ብሔርን ሰድቤ ጨረስክ፣ ሃይማኖትን ሰድቤ ጨረስክ። ስትጨርስ ደግሞ አምላክን የተሳደብክ ከአምላክ ጋር የተጣላ ከሳምሪ ጋር በተጣላ አይደንቅም። አሁንም የሶሻል ሚዲያ ግርግር ለሚሸውዳችሁ ሴቶች የሶሻል ሚዲያ ግርግር ለሚያታላችሁ ሴቶች ይሄ ነው መልእክቴ። አትስሙ። ሶሻል ሚዲያ ቅራቅንቦ መሰብሰቢያ ነው፣ ህይወታችሁን ማበላሻ ነው። ሰገጥ ሆናችሁ ፋራ ለሆነ ህይወቱን ያበላሽበታል፣ ብልጠት ላለው ሰው ህይወቱን ይገነባበታል። ስለዚህ በተለይ ትዳራችሁን በትናችሁ ምናችሁን በትናችሁ እዚህ ኢዩኒን ኮመንቱን ሳምሪ በምደንስበት ቦታ በሙሉ ኮመንቱ ነው ስድብ ብቻ እናትነት ከሌለ ምንም አሁን ሲንግል ሆና ልጆች ሳይኖሯት ባሏን ሳትተው እንደፈለገች ብትበላቀጥ ማንም ዞር ብሎ አንቺ ስትበላቀጭ ልጆችሽ እዛ ጋ ነው የምናያቸው እኛ ምክንያቱም ሶሻል ሚዲያ ላይ እናንተ ናቸው ያመጣችኋቸው እዚህ አይነት ነገሮች እንዳይበለሻሹ ነው ሴቶች በጣም በሚዘገንን ሁኔታ ጂጂ ዝሆንን ተከትላችሁ አፈር ከድሜ ነው የምትገቡት። አፈር ከድሜ ጌታ ምስክሬ ነው የምላችሁ በጂጂ ሀገርም ህይወትም ሶሳይቲም ይበላሻል እንጂ የሚጠቀመው ነገር የለም። እስቲ እናወራ። ይኸው በለው ይኸው። ልጆቹን ስሙ። አንቺ ስምንት ሺህ ይሮ ለልጆች ልታወጪ ዝሆን? አንቺ ለሕፃናቶች ስምንት ሺህ ይሮ ልታወጪ? ጌታ ምስክርን ይሄ አንገቴን እሰጣለሁ። አንቺ ስምንት ሺህ ይሮ ልበሱ ብለሽ ለልጆች ልብስ ከሰጠሽ እኔ በጣም ባለጌ ነሽ፣ ባለጌ ነሽ። አየሽ ሳምራዊትን እንድትጣላ አረግሻት። ከዛ በኋላ ቂም ነበረብሽ፣ ቂምሽን ተወጣሽባት። እሷ ደግሞ የምትሰማ አይደለችም፣ እንዳንቹ መሃይናት እንዳንቹ ማ ስለሆነች የአንቺን መንገድ ተከተለች። ሶሻል ሚዲያ ላይ ዝም ብለሽ ተቁላይ የተሻለ ወንድ ታገኛለሽ ብለሽ መከርሻት፣ አፈር ከድሜ ያስገባሻት፣ አፈር ከድሜ ያስገባሻት ጥናት ነበረብሽ። እንደ ልጄን ቀብሬያታለሁ እኔ እኮ ሳምሪ የምትባል ልጄ የለኝም ብለሽ አደባባይ ነው የተናገርሽው። ባለጌዎች ናቸው። ከአንቺ የሚወጣ ትውልድ ሰላም አይሆንም። እኔ ፋኒ እግዚአብሔር ይርዳ። ማሀይ ስለሆንክ ነው አንተ። እናቷ እንደዚያ ሆነች ሴት ጋር አብረ የምትሆን ማሀይ ስለሆንክ ፋራ ስለሆንክ ስቃይን ፍዳን አሁን ትበላለህ። ማሀይ ምነን እኔ እናትየው ያላትን ብልግና አይቼ ልጇን አላገ ሞቴን እመርጣለሁ። ኖ ቤተሰብ አብረን ነው የምትጋባው ነገ ይኸው ጦስ ነው የሚሆነ። ቤተሰብ ያላከበረው ሰው ተጋብቶ በሰላም አይኖርም።